ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ህዳር 23 ወይም ዲሴምበር ሁለት የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ የሚዘንላችሁ መተናል። ሰብስክሪብ ካላሉ ሰብስክሪብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬ ዕለት በጥቁር ገቢያ አንድ የአሜሪካን ዶላር 179 ብር ከ24 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 151 ብር ከ99 ሳንቲም ገዝቶ 155 ብር ከ03 ሳንቲም እየሸጠ ነው። በንግድ ባንክ 151 ብር ከ30 ሳንቲም ገዝቶ 154 ብር ከ33 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 208 ብር ከ26 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ሲሆን 176 ብር ከ99 ሳንቲም ገዝቶ 180 ብር ከ53 ሳንቲም እየተሸጠ ነው። በንግድ ባንክ 175 ብር ከ51 ሳንቲም ተገዝቶ 179 ብር ከ02 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 222 ብር ከ91 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 188 ብርቅ 41 ሳንቲም ገዝቶ 192 ብርቅ 17 ሳንቲም እየተሸጠ ነው በንግድ ባንክ 184 ብርቅ 86 ሳንቲም ገዝቶ 188 ብርቅ 56 ሳንቲም በመሸጥ ላይ ይገኛል አንድ የካናዳ ዶላር በትቁር ገቢያ 127 ብር 98 ሳንቲም እየተመነዘረ ነው የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 108 ብር ከ14 ሳንቲም ገዝቶ 110 ብር ከ30 ሳንቲም እየተሸጠ ነው። በንግድ ባንክ 106 ብር ከ27 ሳንቲም ተገዝቶ 108 ብር ከ39 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 117 ብር ከ38 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 99 ብር ከ16 ሳንቲም ግዥቱ 101 ብር ከ14 ሳንቲም እየተሸጠ ነው። በንግድ ባንክ 97 ብር ከ22 ሳንቲም ግዥቱ 99 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 25 ብር ከ32 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው 21 ብር ከ42 ሳንቲም ግዥቱ 21 ብር ከ85 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ98 ሳንቲም ገዝቶ 21 ብር ከ40 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 236 ብር ከ71 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ53 ሳንቲም ገዝቶ 208 ብር ከ62 ሳንቲም እየተሸጠ ነው። በንግድ ባንክ 196 ብር ከ61 ሳንቲም ገዝቶ 200 ብር 54 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 584 ብር 9 ሳንቲም እየተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 493 ብር ከ40 ሳንቲም ገዝቶ 503 ብር ከ27 ሳንቲም እየተሸጠ ነው። በንግድ ባንክ 483 ብር ከ80 ሳንቲም ገዝቶ 493 ብር ከ47 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ82 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ83 ሳንቲም ገዝቶ 44 ብር ከ74 ሳንቲም እየተሸጠ ነው። በንግድ ባንክ 41 ብር ከ19 ሳንቲም ገዝቶ 42 ብር ከ01 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ76 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ35 ሳንቲም ገዝቶ 44 ብር ከ22 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ33 ሳንቲም ገዝቶ 41 ብር ከ14 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 466 ብር ከ12 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 252 ብር ከ82 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገቢያ 475 ብር ከ45 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ መሄን ይመስል ነበር። እስከ መጨረሻ ሁለት ስለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ መልካም ቀን